አባታችን፣ ጤና ይስጥልኝ። እንደምን ዋሉ? እንደምን ዋሉ? አባታችን ተራራ ቀራን የሆነ የምትመስል ወይም ደግሞ ሊባኖስን፣ ደብረ ሊባኖስን ሊባኖስን የምትመስል የመቤታችን የተወለደችበትን ሊባኖስን የምትመስል ቦታ ይዘው ያገኘኖት ነው እና ግን ያው ሰው የሚመስሉ ሰው የሚመስሉ ሰው ያልሆኑ ብዙ ሰዎች አይቻለሁ። አዎ እ እቺ ቦታ ገዳም፣ ትልቅ ገዳም የምትሆን አዲስ አበባን በሙሉ የምታስባረክ፣ አዲስ አበባ በሙሉ በዚህች ቦታ ይባረካል ብዬ አስባለሁና፣ ቁልጭ ብሎ ነው ከተማው የሚታየው። እንዲሁ እንዲሁ ይህ ቦታ በጣም ማረከኝ። ሲመጣ ግን ድካም አለው። በጣም ደክመን የመጣሁት አቀበታ አለው መኪና ትንሽ መኪና አልገባም እና አቀበት አለው። ግን ስመጣ እንዲያው ምን አልኳ? ሰሊሆም አልኳ፣ ቦታዋን ማለት ነው። ያቺ የመጠመቂያ ቦታ ሰሊሆ፣ እሷን አልኳ። ደረጃው ማለት ነው። ደረጃው ሲወጡት በጣም ድካም አለው። እዚህ የደረሰ ሰው ግን ያው ፈውስ መድኃኒት እንዳለው እና እመቤታችን ቅድስት ድንግል ማርያም እንደምትፈውስ አየሁና በጣም እየገረመኝ ነበር። አሁን ደግሞ እሱትን እዚህ አግኝቻለሁ እንግዲህ የደብሮ አስተዳዳሪ መሰሉኝ። አዎ እስኪ ቦታዋን እያስጎበኙን፣ በመጨረሻ ደግሞ ምን ጠይቆት ጥያቄ አለ፣ እንዴት ነው የዚች ቦታ አመሰራረቷ መቼ እንደሆነ፣ በዚህ ምን አለ፣ በዚህ ምን አለ እያሳዩን ሄዱ እና መጨረሻ ላይ እንግዲህ ምን ጠይቆት ጥያቄ ይኖራል። ለተመልካቾችም በጣም ይሄንን ቦታ ያየ ሰው እንደሚደሰት ተስፋ አደርጋለሁ። ግ እንግዲህ ልደታ ማርያም ግንቦት አንድ ቀን አንድ ቀን የመቤታችን ልደቷ ነው። እንግዲህ ህዝቡ ግልብጥ ብሎ ወደዚህ ቦታ እንደሚመጣና እንግዲህ በላኒ ቅናት የቤት ቅናት በላይ ብሎ እንደሚመጣ ተስፋ አደርጋለሁ። የቦታ ሳየው ብዙ ልማት የለማ ልማት የለም፣ የሚታይ ነገር የለም። ግን መንፈስ የሚያረካ እንደ ትልቅ እርካታ የሚሰጥ የእግዚአብሔርን ድንቅ ስራ የሚያሳይ እግዚአብሔር እንግዲህ በፈጠረው ፍጥረት አይታቸው መኖት ይላል እና ነብይ እግዚአብሔር ነው። በጣም ደስ የሚል ቦታ ነው። ህዝቡ እንደሚመጣ ተስፋ አደርጋለሁ። እንግዲህ እንዴት ነው? በዚህ ያለው ምንድነው? በዚህ ያለው ምንድነው? ጽዶቻ ያለው አርዛፎቻ ያለው እንግዲህ ቦታው ጥንታዊ ይመስላል። ልማቱ ደግሞ ያው የሳምንት የሚመስል ነገር ነው ያለውና እስኪ እንዴት ነው እዚህ ይሄ አካባቢ ክቡር አባታችን መላከ ሰላም እንግዲህ ቢሮ ናቸው እነኚህ፣ የአስተዳዳሪ ቢሮ ሚች አረንጓዴ በር የምትታየው እዚያ ነበር። እኔ እንደመጣሁት እንግዲህ ግን ቦታ አንድ 2016 ነው የመጣሁት፣ ያቺ ነበረ። አሁን ይሄኛውን አሰርተን ይህንን አሰርች፣ እኔ ወደዚህ ቢሮ የን አድርጌያለሁ። ከዚያ በተረፈ እንግዲህ እነዚህ ጥቃቅን ቢሮዎች ያው የዕለት ገንዘብ ሰብሳቢ፣ የቁጥጥር፣ የሂሳብ ሹም የገንዘብያጅ ቢሮ ናቸው እነኚህ። ይሄም ደሞ እንደሚያወጡ ጥበቃ ቤት ነው። ከዚህ ጋርም ደግሞ እንግዲህ ያው እንደሚያወጡ ጽድም አለ። የቤተ ክርስቲያን እንግዲህ መገለጫው ነው ጽድ። እዚህም ደግሞ እያለማ ነው የሚያወጡ ደሞ ይሄን እንግዲህ ለአውደ ምረት እያለማ ነው ነው። ከዚህ በፊት እንግዲህ አካባቢ ነበር፣ ክቡር መልአከ ሰላም ይሄ ነበር አውደ ምረቱ። ትንሽ ላውደ ምረት አልመች ሲል ነው እንደገና በዚህ በሰሜን በኩል ያደረግ ያደረግነው በደቡብ በኩል ያደረግነው ይቅርታ። እና ይሄንን ይመስላል እንግዲህ ከብዙ በጥቂቱ ያው ቦታው እንግዲህ አካባቢው ያው ሰፈሩም ፈርሷል። ከዚህ በላይ ፈርሷል። በመልሶ በማልማት ምክንያት የፈረሰ ነው። በዚህ በጀርባ ነው እንግዲህ መናኖች አሉ። በዚህ በጀርባ ነው። እነሱም ደግሞ ብዙ አቅም ያላቸው አይደለም። እንግዲህ ከሩቅ የሚመጣ ሕዝብ ቦታዋን የሚያቅ ጻድቆ አቡነ ሐብተ ማርያምን እያሉ በአሁኑ ሰዓት ብዙ ገቢረ ታምር እየሰሩ ያሉ በዚህ ቦታ ላይ ጻድቆ አቡነ ሀብተ ማርያም ናቸው። በዚህ በቤተ ክርስቲያን ጽላታቸው አለ። ጻድቆ አቡነ ሀብተ ማርያም፣ ነገም ጻድቆ አቡነ ሀብተ ማርያም ናቸው። እንግዲህ ሚያዝያ 26 እለተ ሰንበትም ነው ነገ። ነገም የሚመጡ ብዙ ምእመናኖች ይኖራሉ ብለን እናስባለን። እግዚአብሔር ፈቃድ እንግዲህ እግዚአብሔር የጠራቸው እግዚአብሔር የመራቸው። እንግዲህ ይሄንን ይሄንን ይመስላል እንግዲህ ክቡር አባታችን እርስዎ ደግሞ ይሄን ቦታ በመረገጠዎት ትልቅ ስምና፣ ዝና ታሪክ ያለዎት አባት ነዎት ዘንዶ አስራ አባታን እንግዲህ መስርተው አሁን ከሚታየው ደረጃ ያደረሱ አባት ነዎት። እና በሚዲያ ነው የማውቀዎት በዝናዎት በመልካምነትዎት ነው የማውቀዎት። እንግዲህ ከዚህ ቦታ ላይ በመምጣት በመምጣትዎት እጅግ በጣም ደስተኛ ነኝ እኔ እድሜና ጤና ይስጥልን እላለሁኝ። እንግዲህ በቤተክርስቲያን ስም እንግዲህ ይህንን ቦታም ደግሞ ደጋግሞ መጥተው ለብዙ ምእመናኖች እንዲያስተዋውቁልንና ያለውን ችግር ደግሞ ችግሩን ምእመናን ሁልጊዜ ጊዜ መቼ ለቤተክርስቲያን የቆሙ እነሱ ናቸው። እነሱ ደግሞ ይህንን ቦታ በእርስዎ ሚዲያ አይተው ተመልክተው የቤተክርስቲያን ወዳጆች የሆኑ የቤተክርስቲያን ልጆች የሆኑ የቤተክርስቲያን ተቆርቋሪ የሆኑ እንግዲህ ብዙ ወጣት አሉ፣ ሰንበት ትምህርት ቤት አሉ፣ በጎ አድራጊ ባለሀብቶች አሉ ጸጋ ይበዛላቸዋሉ። ስለዚህ ጉልበት የሚሰጥ እግዚአብሔር ነው። እድሜ የሚሰጥ እግዚአብሔር ነው። ገንዘብ የሚሰጥ እግዚአብሔር ነው። ይህንን መተው ምን ጎደለ፣ ምን እንስራ ብለው ቢሉን በእርሶ ጋባዥነት፣ በእርሶ አስተባባሪነት፣ እርሶም ይህንን ዳገት ወጥተው ከርቀት መጥተው ይህንን በረሃ በረሃውን አቋርጠው በመምጣትዎት ደግሜ በቤተክርስቲያን ስም እድሜና ጤና ይስጦት ትላለው፣ ጸጋውን ያብዛለው ትላለው። አሜን አባታችን እንግዲህ አጭሩን ለማድረግ ያ እየዞርን ያው ወጣ ወጣ ያሉትን የተከፉቱን ቤተክርስቲያኖች አገልጋዮች ናት ከአገልጋይ ካህናት ደሞዝ የማያገኙበትን ቤተልሔም ደጅ ሰላም እንግዲህ የአስተዳደር ቢሮ ያልተሰራውን የሰንበት ትምህርት ቤት ያልተሰራበትን ክርስትና ቤት ያልተሰራበትን ቤተክርስቲያኗም እንዲሁ አጥሩ ቅጥሩ በትክክል ህጉን ጠብቆ ያልተሰራ እንግዲህ ቤተልሔሙ፣ ህጉን ጠብቆ ግን ቅዳሴው አገልግሎቱ ባህሌቱ በትክክል እየተሰጠ እያለ ግን ያልተሰሩ ቤተክርስቲያኖችና ያልተስፋፉ ቤተክርስቲያኖችን እየዞርን ነው የምንጎበኘው፣ እየዞርን ነው የምናስተዋውቀው። በጣም መልካም እና፣ ዛሬ ወደዚህ ደግሞ ስንመጣ በእውነት እኔ እንደዚህ አልጠበቅኩም። አዲስ አበባ ውስጥ ሆኖ እንደዚህ አይነት ለዛውም እንደዚህ አይነት በቃ መንፈስን የሚያረካና በቃ ትንፋሽ የሚሰጥ ንጹህ አየር ያለበት ንጹህ አየር ያለበት ከቤተ ክርስቲያን ቁጭ ብሎ እንዲህ ከተማን እንደዚህ ከተማውን ማየት፣ ህዝቡን ማየት በጣም ይገርማልና ግን እንዲህ አይነት ቦታ ላይ ሆኖ ግን ያለማ ሰው የሌለው ስላየው በጣም ገርሞኛልና እንግዲህ አባታችን አሁን እዚህ ቦታ ችግር ብዙ ችግሮች ነግረውናል። እግዚአብሔር እርሶትን የሚያበርታውት አሜን። ያበርታዎት፣ ካህናትንም ያበርታልን። ምዕመናን በእውነት ይሄንን አይተው ነገ አሁን ዋናው ትልቁ ጥሪ ነው የምናስተላልፈው ዛሬ እሱ ነው። ግንቦት አንድ ቀን የእመቤታችን የቅድስት ድንግል ማርያምን የልደት በዓል ምክንያት በማድረግ የእመቤታችን የቅድስት ድንግል ማርያም የልደቷ መታሰቢያ ቀን ነው ይህ እቺ ቤተ ክርስቲያን ደግሞ ልደታ እናት ጻድቋ አሁነ አሁን አሁን ሀብተ ማርያምም መላኮ ቅዱስ ሩፋኤልም ሱራጉኤልም አሉ ቅዱስ ሱራጉኤልም አሉ። ይሁንም የእመቤታችን የቅድስ ድንግል ማርያም ልደቷ ስለሆነ እመቤታችን የቅድስ ድንግል ማርያም ልደት ደግሞ ለእኔ እና ለናንተ ለሁላችን በለም ያለ ነው። ለሁላችን ለክርስቲያኖች፣ እንዲሁም ለመላው ለህዝብ ሁሉ የጽድቅ ምንጫችን የርቅ የርቅ ምክንያታችን ስለሆነች መቤታችን በዚህ ቦታ ላይ መጥተው ይጎበኛሉ ብዬ አስባለሁ። ግን የዛን ቀን ሲመጡ አባታችን ብዙ ህዝብ እንደሚመጣ ተስፋ አደርጋለሁ። ጎደለው ምንድን ነው? ምን ይዞ ይምጣ ህዝቡ? ወይስ መጥቶ አይቶ ማየት ማመን ነውና መጥቶ የዚህን ቦታ ችግር አይቶ ተረድቶ ይህንን ቦታ ምን እናደርገው እንዴት አድርገን እናስፋፋው ብሎ እንዲያስብ ነው። ወይስ ደግሞ ሲመጣ ደግሞ ለለቱ ደግሞ ይዞት የሚመጣ ነገር አለ። አባታችን ይሄንን ቢነግሩና በዓለም ያላችሁ ግን ተመልከቱት። ይሄንን ቦታ እንግዲህ ትልቅ ቦታ ነው። ከተማው ቁልጭ ውሎ የሚታይበት ከተማው የሚባረክበት እዚህ ቦታ ላይ ታቦተ ሕግ የእመቤታችን ታቦት ሲወጣ ከተማው ሙሉ የሚባረክበት ቦታ ስለሆነ ተመልካቾቻችን ግንቦት አንድ ቀን የማይቀርበት ጉባኤ የማይቀርበት የንግስ በዓል ነው። ትልቁ ምክንያት ደግሞ እኔ እንዳየሁት ከሆነ እንዳየሁት ከሆነ ክርስቲያኖች በዚህ ቦታ ላይ እንዳየሁት የእስልምና እምነት ተከታዮች ብዙ ናቸው። ኦርቶዶክሳውያን የሉም፣ በጣም ጥቂት ኦርቶዶክሳውያን ነው ያሉት፣ በጣት የሚቆጠሩ ነው ያሉት። አይ ሙስሊሞቹ ደግሞ የሚሄዱ ወደ መስጊዳቸው እንጂ ወደ ቤተክርስቲያን አይመጡም። እውነት ቤተክርስቲያን መጥተው በየዕለቱ መባ አይሰጡም። ወደ ምጽዋት ውስጥ ስዕለታቸውን ብጻታቸውን፣ እንግዲህ አስራት በኩራታቸውን ሊያስገቡ አይችሉም። ወደ መስጊዳቸውን የሚሄዱ እቺን ቤተክርስቲያን እንዴት እናድርጋት መተን እዚሁ ላይ ተወያይተን፣ ተማምረን ትልቅ ስራ እንድንሰራ አባታችንም ጥሪ ያደረጉ ነው። እኔም ጥሪ እያደረግኩ ነው የዚህን የመልበሰ ብርሃን የዩቱብ ቻናል ተከታታዮቻችን፣ እንዲሁም የመላከ ሰላም ማለደ የቲክቶክ አካውንት ተከታታዮቻችን እንዲሁም የባአት አለማርያም እንግዲህ ቲክቶክ ተከታታዮቻችን እንዲሁም ሌሎችም ሌሎችም ይህን የምትመለከቱ ሁሉ በዚህ ቦታ ላይ የልደታ ማርያምን ታቦት እንድናከብርና እችን ቦታ እንድናስፋፋ ትልቅ ቦታ እንድናደርጋ ጥሪ እያስተላለፍነ ነው። አባታችን ታዲያ ምን ይዘው እንዲመጡ ይፈልጋሉ? ችግር ምን አለ? ምን ይሰራ? ለዚህ ቦታ ምን እንዲሰራ ይፈልጋሉ? እንግዲህ ክቡር አባታችን መላከ ሰላም አበባ ማለደ በመጀመሪያ ከዚህ በመምጣት ለቤተ ክርስቲያን ተቆርቁረው ከልቤ አመሰግናለሁ። በመጀመሪያ ይችን በረንዳ ለመስራት እዚህ ላይ እንግዲህ አስቀይሽ አርባ ቆርቆሮ የሚፈጅ እዚህ ላይ በረንዳ እስከ ግን ወልደታ ታስቦ ነበረና የተወሰኑ ቆርቆሮዎች አግኝተናል። አሁን ይህንንም ለመስራት ሩጫ ላይ ነው ያለነው። እንግዲህ ቤተ ልሄም የለንም፣ ለዚህ ቤተክርስቲያን ቤተ ልሄም የለም። ጊዜያዊ ቤተ ልሄም ነው። ሲቀጥል ክርስትና ቤት የለም። አጥር የለም፣ መጠለያ የለም። ያው የካይናት ደማወዝም ደግሞ የሚከፈል አይደለም። አዎ፣ ምክንያቱም ምዕመናን በብዙ ባለመኖራቸው በዚህ አካባቢ ሙስሊም ብቻ በመኖሩ ደማወዝ የላቸውም የአገልጋይ ሰራተኞች። አገልጋይ ሰራተኞችም እየጣሉ ወደ ሌላ ቦታ ሄደዋል። ደማወዝ ባለመክፈሉ ቤተ ክርስቲያን ነው። እንግዲህ እኔም ገና አንድ ዓመት ነው ከዚህ ቦታ ላይ ከመጣ ሆይ እኔም ደግሞ ያው ውጣ ወረዱን ተቋቁሞና ይሄንን ችሎ ማለፍ እንዳለብኝ አምኜ እየታገልኩና ያለው እኔ አባት እየታገልኩ ነው ያለሁኝ። እና ይሄ ቦታ ብዙ ችግር ተቆጥሮ የማያልቅ ችግር፣ ተነግሮ የማያልቅ ችግር፣ ብዙ አይነት ችግር ነው ያለው። ችግሩን አሁን በዚህ በአንድ ሰዓት በአንድ ደቂቃ ተናግረን የማንጨርሰው ነው። ነገር ግን እጣን ጧፍ የሌለው ዘቢብ የሌለው ሻማ የሌለው ቤተክርስቲያን ነው። ከሩቅ ከአለም ባንክ ከቤተል እንግዲህ ስልክ እየደወልንም እየለመን ነው የምናስመጣ ዘቢብም እጣንም። አዎ ይሄ ሁሉ የለም የቤተክርስቲያኗ በቤተክርስቲያኗ አካውንት የሚገባ ገቢ ገንዘብ የለም። ምክንያቱም ዓይን አይቶ ልብ ይፈርዳል ነው እንግዲህ። ክቡር መላከ ሰላም፣ ያው ብዙ አስተዳዳሪዎች ይህንን ቦታ እያመጡ እያዩ ደመወዝ ባለመክፈሉ እየጣሉት ነው የሚሄዱ። ይሄ አገር ያወቀው ፀሐይ እየሞቀው፣ ይሄ ቤተክርስቲያን በዓለም ባንክ በአየር ጤና በዓለም ባንክ ጄሞ ልደታ የሚባል ቤተክርስቲያን ነው። በዚህ ቤተክርስቲያን ያሉ ጽላቶች እናታችን ቅድስት ልደታ ለማርያም እና መላኩ ቅዱስ ሩፋኤል ጻድቁ አቡነ ሀብተ ማርያም እንዲሁም መላኩ ቅዱስ ራጉኤል አሉ ማለት ነው። ነገር ግን በየወሩ የሚመጡ ሰዎች አምስት የማይሞሉ ናቸው። ከዚህ ቤተክርስቲያን በወርቅ የሚመጡ እሑድ የሚመጡም እንደዚህ ነው የሚመጡት መማናኖች ደግሞ አቅም የሌላቸው ናቸው። ልንለምናቸው እንፈራለን። አዎ፣ ይጨንቀናል። ምክንያቱም እነሱ አቅም ሳይኖራቸው አንጡ ለቤተክርስቲያን ብንላቸው ከየት አምጥተው ሲሰጡና ስለዚህ እንግዲህ አባታችን እርሶዎን እሚሉ የእርሶን መልካም ስራ የሚያውቁ የእርሶን ታላቅነት የሚያውቁ ቤተክርስቲያን አንዲት ስለሆነች ወደዚህ ቦታ መጥተው ጽድቅ የሚያገኙበት ድነት የሚያገኙበት በረከት የሚያገኙበት ጸበሉም ደግሞ ከዚህ አልፎ በአንድ ኪሎ ሜትር በማይሞላ የጻድቁ አቡነ ሀብተ ማርያም ጸበልና የእናታችን የቅድስት ስልደታ ጸበል አለ። በዚህም ጸበል የተፈወሱ ብዙ ምእመናኖች አሉ። ሙስሊም ቀርቶ ወስደውት ደሙ ነው ተገኝቷል። ጸበሉ ከቤታቸው ወስደውት ደሙ ነው ሲገኝ አምተው መልሰው ከዚያው ከጸበሉ እንትን ብለውት ነው ሄዱ። ከዚያ በኋላ አይቀዱት እና ልዩ ጸበል አለ። የጻድቁ አቡነ ሀብተ ማርያም ሎሚያቸውም ማይጠንታቸው ብዙ ሰው እየፈወሰ ምስክርነት እየሰጠ ነው በዚህ ደብር ላይ፣ በዚህ ቦታ ላይ። ስለዚህ ይሄንን ደብር የተመለከታችሁ ይሄን ቤተክርስቲያን የተመለከታችሁ አባታችን አባታችን መላከ ሰላም አበባው ማለድን የምታውቁ ይሄን ቤተክርስቲያን መታችሁ ብትጎበኙና በረከትም ብታገኙ ድነትም ብታገኙ እንዲሁም በጎ ስራም ብትሰሩ በእግዚአብሔር ስም በቤተክርስቲያን ስም በእናታችን በቅድስት ልደታ ለማርያም ስም ጥሬን አስተላልፋለሁኝ። መልካም አባታችን፣ እግዚአብሔር ይስጠልን፣ ቃልህ ያሰማልን፣ አይዞት ይበርቱ። በእውነት እንግዲህ ቤተክርስቲያን አንዲት ናት። እኛን ብለው ሳይሆን የሚመጡት ቤተ ክርስቲያንን ብላችሁ፣ ባለም ያላችሁ ይህ ኃጢአተኛ ነኝ ግን ባለም ያላችሁ ክርስቲያኖች በእውነት በሚያሳዝን ሁኔታ ነው ያገኘዋትችን ቤተ ክርስቲያን። በሚያሳዝን ሁኔታ ቦታው ለቤተ ክርስቲያን የተገባ ነው፣ የተገባ ነው እና ግን መእመናን በአካባቢው ክርስቲያኖች ባለመኖራቸው አካባቢው በጣም ሙስሊም እንግዲህ አዲስ አበባ ውስጥ ሆኖ እኔ አረብ ሀገር እንደመጣሁ ሳውዲ አረቢያ እንደመጣሁ ያየው ስመጣ ና አሁን ይሄ አንደኛ ይሄ ክረምት ላይ ይህ አቀበት እያዳለጠ የሚጥል አባቶቻችንም የሚያቆስል ቅዳሴም እንዳይቀድሱ ኪዳን እንዳያደርሱ ወደ ቤተ መቅደስ እንዳይገቡ አዳልጦ የሚጥል የሚያደማ የሚያቆስል ቦታ ነው ይሄንን ደረጃ ቢሰራ መንገዱ ምዕመናን ብንረባረብ ብትረባረቡ ከያላቸው በት ብትረባረቡ፣ ሌላው መምጣት ብቻ ይጠበቃል። በቃ መምጣት በየበዓላቱ ያው አቡነ ሀብተ ማርያም የልደታ የሩፋኤል እንግዲህ የልደታ በሶስት ማን ነው? በአንድ በአንድ በሶስት እንዲሁም በአስራ ሶስት እንዲሁም ደግሞ በሀያ ስድስት እየመጣችሁ ብትጎበኙ ይህንን ቦታ እየመጣችሁ ብትጎበኙና ብትሳለሙ ብትባረኩ መልካም ነው ብዬ አስባለሁ። ከያላችሁበት ክርስቲያኖች ከሰፋው ገቢ ካለበት ሱቅ ካለበት የገቢ ምንጭ የሁለገብ ህንጻ ካለበት ሰንበት ትምህርት ቤቱ የጸሎት ቤቱ ደጀ ሰላሙ ቤተ ልሄሙ ተሰርቶ ቤተክርስቲያኑ ካቴድራሉ ከተሰራበት ብቻ ብንሄድ ቅርብ ነው ብለን ብንሄድ ዋጋችን ጥቂት ነው የሚሆነው። እንዲህ እንዲህ አይነት ቦታ ላይ እየመጣን ያልሰፋውን እያሰፋን፣ ያልተሰራውን እየሰራን፣ ያልተቋቋመውን እያቋቋም የካህናት ደሞዝ ከሌለበት ላይ የካህናት ደሞዝ ብንከፍል፣ ከአፍ ቆርጦ ለአፍንጫ እንደሚሉ አባቶቻችን፣ እውነት እውነት ነው የምላችሁ ትልቅ በረከት ትልቅ ሰላም ትልቅ ጽድቅ እናገኛለን። ቤተክርስቲያን አንዲት ናት። በርግጥ ግን ደግሞ ከመድከም ዘይን በለመከራ እይትረከብ ጸጋ አለመከራ ጸጋ ይገኝምና፣ ከመድከም ትልቅ በረከት ይገኛል። ከመድከም ኃጢአት ይፋቃል፣ ይሰረዛል፣ ይደለታል። ድከሙ ይህን አቀበት ውጡ ኖ እንጨት አምጦ ቤቴንም ስሩ ይላል እግዚአብሔር በትንቢታ ሃጌ ላይና የችን ቤተክርስቲያን ማስፋፋት አለብን፣ መስራት አለብን። አባታችን እየተጣሩ ነው። እንግዲህ እኔ ስለ ድንግል ማርያም አልላችሁም ድንግል ማርያም ከውስጣችሁ ከአንጀታችሁ ከደማችሁ ከአጥንታችሁ ውስጥ አለች ታውቋት አላቸው። ስለ አምላካችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ አልላችሁም። ኢየሱስ ክርስቶስ በመስቀሉ አድኖናል አድኗቸዋል። ስለ ቅዱስ ሩፋኤል አልላችሁም። የጦቢትን ዓይን ያበራ አው ሳራ ሁለት ራጉኤልን ከዛ ከአስማንዶስ ከሚባለው አጋንንት የፈወሰ መልአክ። እዚህ አለ ታቦቱ። እዚህ አለ ቅዱስ ራጉኤል። ቅዱስ ራጉኤል የቅድስት አርሴማ ጠባቂዋ፣ የኖዋ ነገስታት ከመከራ ያዳናቸው ቅዱስ ራጉኤልም ከዚህ አለ ታቦተ ሕጉ ከዚህ አለ መቤታችን ቅድስት ድንግል ማርያም ወላዲት አምላክ፣ የዓለም ቤዛ የሆነች የሆነችው እናታችን ቅድስት ድንግል ማርያም ትጣራለች። ኑ ልጆቼ ቤቴን ስሩ ትላለች። ስለዚህ ቤቷን እንስራ ኑ እኔም እመጣለሁ። ግንወት አንድ ቀን እዚህ ቦታ ያገናኘን በረከትን ያድለን። አዎ እድሜ ጤና ይስጠን። በዚህ አቀበት ስትወጡ ቁርጥማቱ፣ ውጋቱ፣ ፍልጸቱ፣ ጭንቀቱ፣ ደምግፊቱ፣ ግፊቱ፣ ስኳሩ እንዲሁም እቻይቤው ሌላውን በሽታ ታይፎዱም፣ ታይፎሱም ብን ብሎ ይወጣላችኋል። እራሱ ስታስቡ ገና ከቤታችሁ ልደታ ልንሄድ ነው ብላችሁ ስታስቡ እግዚአብሔር አምላክ ያላችሁትን ሁሉ ያሳካላችኋልና በዚህ ቦታ መታችሁ፣ በዚህ ቦታ መተን፣ አብረን አክብረን፣ ያለውን ችግር ተጋርተን፣ ቤቷን ሰርተን እንድንሄድ የእግዚአብሔር ቅዱስ ፍቃድ ይሁን። ገንዘብ አላቂ ነው አላፊ ነው። ስጡ ይሰጣችኋል ነው። ጉልበትም ተሰባሪ ነው። እስካለነ ድረስ አዎ፣ እስካለነ ድረስ እንወቅበት፣ እስካለነ ድረስ እንወቅበት። አለም አላፊ ነው፣ ንብረት አላፊ ነው። ሁሉም ማላፊ ነው። ውስጥ አለነ ድረስ ብናውቅበት ምን ነው ብናውቅበት መልካም ነው ብዬ አስባለሁ። በቤታችን ሁላችሁን ትባርካችሁ ቤታችሁ ያለውን ችግር ታስወግድልን። በአለም ያላችሁ እንዲሁም አዲስ አበባ ውስጥ በቃ ሙሉ አዲስ አበባ ቁልጭ ብላ ነው የምትታይ። አዲስ አበባ ያላችሁ ሁሉ እዚህ ቦታ ላይ መታችሁ በረከት እንድናገኝ እግዚአብሔር ቅዱስ ፍቃድ ይሁንልን። እንግዲህ አባታችን እየተጣሩ ነው፣ ስለ ድንግል ማርያም መታችሁ እዩን እያሉ ነው፣ ስለ ወላዲት አምላክ እንዲሁም ስለ ቅዱስ ሩፋኤል እንዲሁም ስለ ቅዱስ ራጉኤል ስለ አቡነ ሀብተ ማርያም ስለጻድቁ ብዙ ለኢትዮጵያ ሰ ብዙ ስለደከሙ ስለ አቡነ ሀብተ ማርያም እያሉ እየተጣሩ ነው አባቶች መታችሁ እንድታዩልን እላለሁ። እግዚአብሔር ይስጥልን። አመሰግናለሁ። እንግዲህ እዚህ የምናያቸው ህጻናት ህፃናት ናቸው ያሉት እዚህ ያየናቸውና እንዲያ በእውነት መታችሁ እዩቲን አካባቢ ሌላ ምን እላለሁ። መናገር ሁሉ ያቅተኛል። በጣም በጣም አቅቶኛል። ሳውዲ አረቢያ እንዳለው ቆጥሬዋለሁ እና እንዲያው ሰፋ ሰፋ እናድርገው። ትልልቅ ሰዎች አላችሁ፣ ሀብት ያላችሁ፣ ንብረት ያላችሁ፣ ብዙ መስራት የምትፈልጉ ሰዎች እንዳላችሁ አምናለሁ እና መታችሁ ስሩ። ይኸው የሚሰራ ቦታ የሚሰራውን ማን ይነግረናል? በጎውንስ ማን ያሳየናል? እንዳለ ቅዱስ ዳዊት በጎውን የሚሰራውን የሚያሳያችሁ አጣችሁ የነበራችሁ ይኸው በጎውን አሳየናችሁ። ተመልካቾች በእግዚአብሔር ስም አደራ በማለት ጥሪያችን እናስተላልፋለን። እግዚአብሔር ከሁላችን ጋር ይሁን። በኮተቤ ያሰ ያሉ ከየት ነው መምጣት ያለበት? በኮተቤ ያሉት ታውን፣ በሀያት ያሉ፣ በፈረንሳይ ያሉ እንዲሁም ደግሞ በአራብሳ ያሉ እንዲሁም እንጦጦ ያሉ እንጦጦና ፈረንሳይ ያሉ አራት ኪሎ ነው የሚመጡት። አራት ኪሎ፣ አዎ አራት ኪሎ። አራት ኪሎ ዓለም ባንክ አለ። አለም ዓለም ባንክ ማለት የአየር ጤና ነው ማለት በኮተቤ በአራብሳ እሱ ደግሞ መገናኛ መጥተው ከመገናኛ ከመገናኛው ሜክሲኮ መምጣት ይችላሉ። ከሜክሲኮ ያው ዓለም ባንክ ነው አየር ጤና ዓለም ባንክ። ከዓለም ባንክ በቃ እንትን ድረስ ሻቦ ድረስ ታክሲ ይመጣል። ከልደታ በጀሞ በላፍቶ ያሉ በሱ በላፍቶና በጀሞ ያሉ ቀጥታ ከጀሞ አንድ ወይም ደግሞ ከላፍቶ ጀሞ አለ። ከጀሞ ዓለም ባንክ ድረሳል። ዓለም ባንክ ድረሳል። ከዓለም ባንክ ሻቦ ማገናኘ ያ በዛም መጣ መዛም መጣ መጥቶ ዓለም ባንክ ነው። ዓለም ባንክ ነው። በቃ ዓለም ባንክ ነው። ዓለም ባንክ ያው ዓለም ባንክ፣ ዓለም ባንክ ነው። እንዳትምታቱ ምዕመናን፣ እንግዲህ ያው እንዳይምታቱ። ወደ እንትንም ሌላ ዓለም ባንክ አለ መሰለኝ ወደ ቱሉዱምቱ ሌላ ዓለም ባንክ አለና ይሄ የአየር ጤናው ዓለም ባንክ ነው። የአየር ጤናው ዓለም ባንክ ነው። በቃ እንግዲህ የልደታ ግንቦት አንድ ቀን የፊታችን አርብ፣ እኔም ከዚህ እገኛለሁ ከዚህ እገኛለሁ። የምትፈልጉኝም እዚህ እገኛለሁ። እዚህ ጸሎት እናደርጋለን። እዚህ የማርምነት እንሰጣለን። እዚህ የእመቤታችን የቅድስት ድንግል ማርያምን እምነቷን እንሰጣለን። እኔንም የምትፈልጉ ቤተክርስቲያኗን የምትፈልጉ እዚሁ ላይ እንገናኝ። ብዙ ጊዜ ተለያይተን የቆያችሁ የምትፈልጉንም እዚሁ ላይ እንገናኝ። ግንቦት አንድ ቀን የግንቦት ልደታ የፊታችን አርብ ዓለም ባንክ ጀሞ፣ ልደታ ለማርያም እንገናኝ። እግዚአብሔር ከሁላችን ጋር ይሁን። እሺ